ጉርተ መልከቱ ጀሚዓን ጀሚያን የውሃብያ እምነት ራስ በራሱ እንደሚገጭ በራሳቸው ኪታብ፣ እኒ ኪታቡ ሁዝ አቂዳ ሲሆን እዚህ ላይ ቢላ ተእዊል ይነላል፣ ነ ያላህን ባህሪያት የምንቀበለው ተእዊል ሳናደርግ እንደመጣው ነውና ይላልና በዘጠኛው ጥያቄ ላይ ማለት ነው። እዛው ኪታብ ላይ ምን ይላሉ? የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ አምጥተው ግልጽ 20 ላይ ወቀውልሁ ሶለላሁ አለይሂ ወሰለም ኢነኩም ተድዑነ ሰሚአን ቀሪባ ወሁወ መዓኩም የሚለውን አይቢኤልሚ አሉት። ሱብሃነላህ! ተእዊል አደረጉት። ራሳቸው መጀመሪያው ላይ ተእዊል አላገርም ብለው አሁን ላይ ደግሞ ተእዊል አደረጉት። ይህ ነው የወሃቢያ እምነት ራስ በራሳቸው መጋጨታቸው። ይህን ነገር ለወሃቢያ ደርሱልኝ። ምን እንደሚሉ ኮሜንት ላይ እናያለን።